በሰማያት የምትኖር አባታችን ሆይ ስሜ ይቀደስ ስሚ ይባረክ ስሜ ይወደስ። አባታችን ሆይ ቅዱስ ነህ። ቅዱስ ስምን ስንጠራ እግዚአብሔር አምላክ ሆይ ከመከራችን ከጭንቀታችን፣ ከሐዘናችን፣ ከከበደን ነገር ሁሉ እናርፋለን። በስም ውስጥ ኃይል አለ። በስም ውስጥ ክብር አለ። በስምህ ውስጥ ፈውስና መድኃኒት አለ። ስለዚህ ቅዱስ ስምህን እንጠራለን። አንተን ጠንተር ጠርተን ደግሞ አናፍርም። እግዚአብሔር አምላካችን፣ ወይ የምትሰማ የምትመልስ አምላክ አንተን እንጠራለን። እግዚአብሔር ወይም የአሕዛብ ጣዖቶች አይን አላቸው አያዩም፣ ጆሮ አላቸው አይሰሙም። አንተ ግን የምታይ የምትሰማ፣ የምትመልስ፣ የምትዳስስ፣ የምትፈውስ፣ የምትባርክ፣ የምታበዛ እግዚአብሔር አንተ ነህና እናመሰግናለን። አምነን በእምነት በመንፈስ እግዚአብሔር ፊትህን እያየን ምስጋናችንን አምልኳችንን ውዳሴያችንን ላንተ እናቀርባለን። አንተ ቅዱስ ነህና፣ አንተ ጻዲቅ ነህና ክብር ይገባሃል። ለዘላለም ተመስገን። ዘላለም ስሜ ይቀደስ። በሕይወታችን ዘመን ሁሉ የአንተን መልካምነት አይተናል። ጌታ ሆይ ምሕረትህን ፍቅርህን አይተናል፣ ቸርነትህን በጎነትን ቀምሰናል። ጌታ ሆይ በደመ ነፍስ አይደለም የምናመልክ በእውነትና በመንፈስ እግዚአብሔር ሆይ ያየነውን የተደረገልንን እግዚአብሔር በሕይወታችን የበዛልንን ፍቅርህን ሁሉ በሕይወታችን እያሰብን እያስተዋልን ጌታ እናመሰግናለን። አንተ በሰማያት የምትኖር አምላክ ምድርን ሁሉ የሞላ የሁሉንም ልመናና ጸሎት የምትመልስ በሁሉም ስፍራ የምትገኝ ማንንም የማትንቅ የደከመን የምታበረታ የሳትን የምትመልስ የታመመን የምትፈውስ አምላካችን አንተነና እናመሰግናለን። በፊት ቀርበን ከነንቆቅልሻችን ከነችግራችን አንነሳም። እያንዳንዱ በሕይወታችን ላይ የሚገጥመን ጥቂት ሲሆን ከባድ ፈተና በአንተ ፊት እግዚአብሔር አምላክ ሆይ የተገለጡ ናቸው። አንተ ደግሞ እግዚአብሔር አምላኪ ወይ ለልመናችን ምላሽ ለጸሎታችን ምላሽ የምትመልስ አምላክ ነህ። እግዚአብሔር አምላኪ ወይ ስምህ ይባረክ። አምላካችን ወይ ስምህ ይባረክ። በሕይወታችን ዘመን ሁሉ አንተን እናመልካለን፣ አንተን እናከብረሃለን። እግዚአብሔር አምላኪ ወይ የምናመልክ እግዚአብሔር አምላኪ ወይ አንተን ምህረትን፣ ቸርነትን ቀምሰን ነው። እግዚአብሔር አንተን አውቀን ነው ምሕረትን አይተን ነው መንፈስ ቅዱስ ነክቶን ነው። በደመነፍስና እና እግዚአብሔር አምላኬ በስጋ አንተን አናመልክም አንከተልም። የትንሳኤ መንፈስ ገብቶብናል። የሕይወትን መንፈስ ተቀብለናል። የሕይወትን ምንጭ ወንዝ ውሃ አንተን ጠጥተናል። እግዚአብሔር አምላኬ ሆይ የሕይወት ምንጭ ወንዝ ውሃም ከውስጣችን ይፈልቃል። ስለዚህ አምላካችን ሆይ እኛ የተወደድን የተባረክን እግዚአብሔር አምላክ የልጆችህ አድርገኸናልና ልናመሰግንህ ብዙ ምክንያት አለን። ዘላለም ሕይወት አግኝተናል። በነጻ ተወደናል። ሳንወድህ ወደናል። ሳንፈልግህ ፈልገናል። ያመልከት ቢያ ከውርደት ጨለማ አውጥተህ ወደሚደነቅ ብርሃን አውጥተኸናልና አምላክ እግዚአብሔር ሆይ ክብር ምስጋና ላንተ ይሁን ይሁን። አምላካችን እግዚአብሔር ሆይ ጠቢባን ልታሳፍርኛ እንደ ካሞችን እና ታናናሾችን መረጥከን። አምላኪ ሆይ እናመሰግናለን። አንዳች ትምክት የለንም። ትምኪታችን አንተ ነህ፣ ጉልበታችን አንተ ነህ፣ አቅማችን አንተ ነህ፣ ውበታችን፣ ግርማችን፣ ሞገሳችን አንተ ነህ። በሕይወታችን ዘመን ሁሉ በጠላት ፊት እግዚአብሔር አምላኪ ሆይ ኃይልን እየሰጠን ባቡን ግንጡን እያስረገጥከን እግዚአብሔር እንደ ምክሮ እንደ ሐሳቡ ሳይሳካለት እግዚአብሔር አምላክን እንደ ቁጣው ሳይሳካለት ሁሌም በሰላም ገብተን በሰላም እየወጣን በሰላም ውለን በሰላም እያደረን እግዚአብሔር አምላኪው ለአንተ ምስጋናን እናቀርባለን። ክብርና ምስጋና ለአንተ ብቻ ይሁን፣ እንለምናሃለን። አሁንም በመግባታችን በመውጣታችን በሕይወታችን በኑሯችን ለአንተ ክብር እንድንኖር ጸጋ ይብዛለን። በምንም ነገር እንዳንታለል፣ በምንም ነገር እንዳንሸነፍ፣ ወደ ኋላ እንዳናፈገፈግ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም የሚያስችል የሚያበረታ የመንፈስ ቅዱስ ጸጋ ይብዛልን። ማንም እንደቆመ የሚመስለው እንዳይወድቅ ጠንቀቅ እንደተባለ፣ ማስተዋል ይጋርዳል፣ ጥንቃቄ ይጠብቃል ተብሎ ደግሞ እንደተጻፈ በማስተዋል በጥበብ እንጂ በትዕቢት እንዳንመላለስ እግዚአብሔር ሆይ ጸጋና አብዛለን ጸጋና አብዛልን። እግዚአብሔር ሆይ የምንኖረው በምድራዊ ስጋችን ውስጥ ነውና ስጋችንን ጎሽመን መንፈስ ቅዱስን ብቻ በውስጣችን አንግሰን እግዚአብሔር አምላክ ለስጋ የሞትን ለዓለም እየሞትን ለእግዚአብሔርና ለዘላለም ሕይወት ደግሞ እየተነሳን እግዚአብሔር አምላክ እኛ ሰማያዎች እንደሆንን እግዚአብሔር በሰማያዊ ስፍራ የተቀመጥን አለም እግዚአብሔር አምላክና መዳንት የማትረታን የማታሸንፈን ምኞት የማይነግስብን ሆነን እግዚአብሔር አምላክ ወይ ሁል ጊዜም እግዚአብሔር አምላኬ በፊትህ በጽድቅ በቅድስና በድልነሽነት ነሽነት እንደ ክርስቶስ በጎ ወታደር ሆነን አሸናፊዎች በላይ ሆነን እግዚአብሔር አምላኬ ወይ አሸናፊ ሆነን እንድንገለጥ እንድንመላለስ የመንፈስ ቅዱስ ጸጋና ኃይል ይብዛልን። እግዚአብሔር አምላኬ እና መድኃኒቴ እስከዛሬ ወይ እስከ ዛሬ በሕይወታችን በነበረን በበዛልን ጸጋ በምረት ብዙ አልፈናል። አሁንም አንተ ረኛችን ነ ረኛችን በቀሪው ዘመናችን ጠባቂያችን ነ ለአውሬው ለክፉ፣ ለጠላታችን፣ በነፍሰ ገዳዩ ለዲያብሎስ አሳልፈ አትሰጠንም። ጥበቃ አይለየንም፣ ምረት አይለየንምና እናመሰግናለን። ፈቃድህ በሕይወታችን ዘመን ሁሉ ያለ መከልከል ይሁን። የኛ ምኞትና የኛ ሐሳብ ፈቃድ አይሁን። እግዚአብሔር ሆይ እኛ መልካም መስሎት አይቶን ከአንተ የሚለየን ማንኛውም መልካም የሚመስል በብልጭልጭና በዲያብሎስ ሲንገላ የተሞላ ነገር ቢኖር ከእኛ ፊት ይራቅ። ወጥመዶች የዲያብሎስ እና የክፉ ጠላታችን ወጥመድ ጉድጓዱና ማንኛውም ክፉ መክሮ በኢየሱስ ስም ከንቱ ይሁን። ያንተ ፈቃድ፣ ያንተ ሀሳብ፣ ያንተ አላማ በሕይወታችን ላይ ይጽና። እግዚአብሔር ሆይ እርዳን። ልባችን የተጠበቀ ይሁን፣ መንፈሳችን የተጠበቀ ይሁን። ነፍሳችን ላንተ የተማረከችና ሁሌም እግዚአብሔር በመገኘት ውስጥ የምትረካ ትሁን። እግዚአብሔር የሚያስፈልገን ሁሉ አንተ ታውቃለና፣ በሚያስፈልገን ነገር ሁሉ ባርከን፣ በሚጎድለን ሁሉ ሙላተ ይሆንልን በኢየሱስ ክርስቶስን። ባስጨነቀን በከበደን ነገር ሁሉ ላይ ጸጋ የመንፈስ ቅዱስ ኃይል ይብዛለን። በነገር ሁሉ አንተ ብቻ ተባረክ፣ አንተ ብቻ ተመስገን። ስለ ሁሉ እናመሰግናለን። እግዚአብሔር ሆይ ተመስገን። ጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን።